ጭንቀት ማለት እግዚአብሔር የሚሳነው ነገር አለ ብሎ ማሰብ ነው። ጭንቀት ማለት እግዚአብሔር የሚሳነው ነገር አለ ብሎ ማሰብ ነው። ያ ማለት ማለት ነው እንደ ምሳሌ ልስጥ በደንብ ለማስረዳት ማለት ነው። ስለዚህ አንተ አለ አባትህ አለ ወይም እናትህ አለች። እዚህ አሁን ቲኔጅ እያለን ወይም ደግሞ ሃይስኩል ተማሪ እያለ ምና ልጅ እያለን ምንድን ነበር የሚያሳስበን እኛ እኛ እጅ ላይ ስላለው ወይም ደግሞ ስለ ትምህርት ምናምን ሊያሳስብ እንችለው እንጂ ስለምትለብሰው ስለምትበላው ቤት ገብቼ ምንድን ነው የምበላው፣ አትልም። የአብዛኛው ሰው እንደዛ የሚጨነቅ ሰው ይኖራል እንግዲህ። የብዙ ሰው አስተዳደግ ተመሳሳይ አይደለም፣ ግን የአብዛኛው ሰው ቤተሰቡ ነበር የሚያሟላለት የሚጨነቅለት ማለት ነው። ስለዚህ አንተ ማሰብ ስትጀምር፣ አባት የት ሄዱ? ወይ አርፏል ወይ መስጠት አቁሟል፣ ብቻ የሆነ ነገር አፕን ሲያደርግ ነው አንተ ስለ ራስህ ማሰብ የምትጀምሩ አይደል? ብዙዎቻችን ከ18 ዓመት በኋላ ወይ ከ20 ዓመት በኋላ ከስራ ምናምን ብለን ራሳችን ችለን ወጣን ሲባል ከቤተሰብ አናት ወረድ ነው የሚባለው። ያኔ ስለ ራስህ ቤት ኪራይ ስለ ልብስህ ምናምን መጨነቅ ጀምራል። ምን ማለት ነው? ከቤተሰብ አናት ወርጃለሁ፣ ወይም ደግሞ ቤተሰብ ከዚህ በኋላ ለእኔ የሚያደርግልኝ ነገር የለም ተለያይተና ማለት ስለዚህ ቤተሰብ አባትህ እናትህ እግዚአብሔር ነው፣ አንተ ደግሞ ልጁ ነህ። ስለዚህ መጨነቅ ስትጀምር ማለት እንዴት ነው ማድርገው፣ ነገሩ እንዴ ነው ፈተው እያልክ ነው ማለት ከእግዚአብሔር ተለይታል ማለት። ወይ ደግሞ ያኔ አባቴ አለ እኮ ምን ያስጨንቀኛል? ምትልባቸው ነገሮች ነበረዋል ልክ እነዚህ ጉዳዮች የምትጨነቅባቸው ጉዳዮች ማለት የነበረብን ብን እግዚአብሔር አለ እኮ እንዲህ ምን ያስጨንቀኛል፣ ነበር ሰው እየተጨነቅ ነው ማለት፣ እግዚአብሔር መኖሩን ወይም ደግሞ ሁሉን ቻይነቱን አሳልፈ በእጁ ስላልሰጠው ል ቅዱስ ዳዊት መንገድህን ለእግዚአብሔር አደራ ስጥ በእርሱን ታመን እሱም ያደርግልሃል። አሳልፈ ስጥ ነው ማለት በቃ ያለህን ሀሳብን ጭንቀትን ሁሉ ስጠው ነው ያኔ። ነው በቃ እግዚአብሔርን መጠራጠር መጠራጠሩ በሁሉ ቻይነቱ አለማመን ነው መጨነቅ ማለት። ይህን በደንብ ማሰብ ያስፈልጋል። በቃ እግዚአብሔርን መካድ መጨነቅ ማለት የእምነት ማነስ ነው። እናንተ እምነት የሌላችሁ ስለምን ትጨነቃላችሁ ነው ያላችሁ። ፊት ለፊቱ ምን አለ? እምነት እምነታችሁ ያነሰን የተባሉት ሐዋርያት። መጨነቅ ማለት የእምነት እጥረት ነው። በእግዚአብሔር እንደ አለማመን ነው የሚቆጠረው። በቃ የእግዚአብሔርን መኖር ኤግዚስተንስ አለማመን ነው የሚቆጠረው። ሌላኛው የጭንቀት ዴፊኒሽን የሚሆነው በትላንትና እና በነገ ውስጥ መታሰር ወይም ደግሞ አሁንን አለመኖር ማለት በጣም ብሶ ላይገባው ይችላል። አሁን መኖር ፕሬዘንትን ምናምን ይባላል። ያ ማለት በእጅህ ያለው እድል አሁን ነው እንደማለት ነው፣ ሌላ ነገር አይደለም። እኔ እናንተ ቅድም አሁን ማውራት ከጀመርን ጀምሮ ቅድም ማውራት የጀመሩት ሄኖክ እና አየለ አሁን የሉም አይደለ? ስለዚህ ቅድም ያወራሁትን ነገር አሁን ላውጣው ብል አንተ ከሰማሁ ቃላት ውስጥ አልተናገርኩም ብዬ ልሸሩ አልችልም። ወቷል አድርጌዋል። ብጸጸት ብቆጭ ላደርገው የምችለው ነገር የለም። ስለዚህ ከአንተ ኮንትሮል ውጭ የሆነ ማለት ነው፣ ያለፈው ነገር። ወደፊት የሚመጣው ደግሞ ተስፋ ነው። ላትኖርም ልትኖርም ምን ሊፈጠር ነው፣ ላይክ አንድ ፐርሰንት እንኳን እርግጠኛ ልትሆንበት የምትችለው ነገር የለም። ፕላን ልታደርግ ትችላለህ እንጂ፣ ብዙ አጋጣሚ አጋጥሞናል። ፈገግ ብሎ ነበር፣ ትላንት ስራ ገባለሁ ብሎ ነበር ምናምን። ልክ እንደዛው ቀንሳ ገባለሁ ብሎ ተኛ፣ ከዛ አልተነሳም ይባል የለ። ስለዚህ የነገን ማንም አያውቅም፣ ነገ ምን እንደሆነ ምን እንደምታመጣ አናቅም። ተስፋ በተስፋ ነው የምንኖረው። እኔ እናንተ ነገ ነው ተስፋ አድርገን ቁጭ እያደረግን ያለው ይሄ ቪዲዮ እየተቀረጸ ያለው ፖስት ይደረጋል ብለህ ነው ብለህ ነው፣ አይደረግ ይችላል ምን የምናውቀው ነገር የለም። አየህ ስለ ነገ የሚጨነቁ ሰዎች ዛሬ ላይ አይደሉም ያሉት በሌለች ነገ ነው። ስለ ትላንት የሚጨነቁ ሰዎችም ደግሞ ባለፈ ነገር ነው። ስለዚህ ኮንትሮል ከጅህ ውጪ ሆነ አንተ ማድረግ ከምንችለው ነገር ሁ ውጭ ሆነ ጉዳይ ላይ ማሰብ ወይም ደግሞ ቁጭ ብሎ ኦቨርቲንኪንግ ማድረግ መጨነቅ ይባላል። በትንሹ ይሄ ነው ጭንቀት። የእውነትም እንደው በጣም ያስደነግጠኝ ሀሳብ ምንድን ነው እግዚአብሔር የለም ብሎ ማውራት ነው፣ ማለት የለም ብሎ ማመን ነው። ይሄ ልክ እንደ እንዴት ነው እንደ ኤቲስት መሆን እንደማለት ነው አደለ? ያ ማለት እንግዲህ እግዚአብሔር አለ ብለን እናምናለን። እግዚአብሔር የለም ብለህ ማመን ግን ትንሽ ከበድ ይላል፣ አይደል? አንተ እኮ እያልክ አይደለሁም። አሁን የሚጨነቅን ሰው እኔም አንተም እንጨነቃለን። ስንጨነቅ እንደ እግዚአብሔር የለም እንዴት ትላለህ ምናምን ትለው ምንድን ነው የምትለው? መቻልኩኝ ምናምን ይላል። ገብቷል? ግን ፕራክቲካል ነው። አሁን ኃጢአት መስራት ለምሳሌ ፕራክቲካል ኤቲዝም ነው ይላሉ አባቶች። ያ ማለት በሰውነትህ፣ በምግባርህ እግዚአብሔር የለም እያልክ ነው። ለምን አንድ ሰው ሰው ፊት ኃጢአት አይሰራም ወይም ደግሞ የሚያፍርበትን ነገር ሰው ፊት አያደርግም ለምን እያየው እንደሆነ ስለሚያምን ነው ብቻችንን ያንን ኃጢአት ምንሰራው ለምንድን ነው ሰው የለም ብለን ስለምናምን ግን እግዚአብሔርስ የለም እዛ ብቸኝነት ውስጥ አለ አደለ ስለዚህ በዛ መሃል ሰው የለም ብለህ በሙሉ ልብህ በርህን ቆልፈ መብራትን አጥፍተ የሰራት ኃጢአት ጨለማ ውስጥም እግዚአብሔር የለም ብሎ ውስጥ ያምናል ማለት ነው ብትጠየቅ እኮ አረ የለም አላልኩም ልትል ይችላል ሰውነትህ ምግባረ ግን ምግባራችን በኃጢአት ሰዓት እግዚአብሔርን እየካደ ነው። ይሄ ፕራክቲካሊቲዝም ስለዚህ እንደ እግዚአብሔር እንድንኖር የፈለገውን አይነት ህይወት አለመኖራችን ፕራክቲካሊቲዝም። እግዚአብሔር አለ ብለን እናምናለን፣ እግዚአብሔር እንደሌለ አይነት ህይወት ነው የምንኖረው። የአብዛኛው ሰው ህይወት እንደዚህ ነው። አብዛኞቻችን እንደዚህ ነው። እያደግ ያለው ጭንቀት ማለትም ይሄ ነው። ልብህ አይለውም ቃሉን እግዚአብሔር አይችልም አይልም እኮ። ልክ መጨነቅ ስትጀምር፣ ልክ ቅድም እንዳልኩ ነው። በቃ አባትህ የት ሄዶ ነው ነው አንተ ስለ ልብስህና ስለ ምግብ እየተጨነቅ ያለው በልጅነት ስለዚህ ወይ በጭንቅላትህ አባቴ ትቶኝ ሂዷል፣ ወይ ስለ እኔ ማሰብ አቁሟል፣ ወይ ደግሞ አቅም የለውም ብለህ ማሰብ ጀምርሃል ማለት ነው የሆነ ነገር ብቻ ሀፕን አድርጓል። አንተ በልጅነት ስለ ራስህ ስለምትበላው ስለመጠጣው መጨነቅ ጀመርክ ማለት የሆነ ነገር ሀፕን አርጓል ማለት ነው። እዚህ ጋም ስትመጣ ህይወት ላይም ስትመጣ ልክ የሆነ ሀሳብ ሲደራረብ ነገሮች ምናምን መወጣት የሚያቀት ነገሮች ስትገባ አይ እግዚአብሔር አለ እኮ የማትለው ለምን ይመስላል? ልብህ እግዚአብሔር እንዳለ ስለማያምን እና ቢገባን ልክ መጨነቅ ስንጀምር የእግዚአብሔርን በቃ መኖር የእግዚአብሔርን ቻይነት፣ በተለይ ደግሞ ቻይነት መኖሩ ሳይሆን አለ ብለው ያምናሉ፣ ግን ቻይ ነው ብሎ አያምን፣ ወይም ደግሞ ጣልቃ የሚገባ አምላክ ነው በህይወቴ አሳልፌ ከሰጠት ከጸለይኩኝ ሁሉን ነገር ማስተካከል የሚችል አምላክ ነው ብሎ ማመን የለበትም። ያ ሀሳብ ውስጥ ያ ጭንቀት ውስጥ እንደዛ ለማለት ነው።